ውጌ አሪፍ ነው አሁን አሁን አስተካከልኩትኝ እንዲህ አቀርበዋለሁ ብዬ እኮ ነው ውጌ እዚህ ጋር አያስታውቅም ማለት አዎ አያስታውቅም አያስታውቅም እና ምን አልሽ አሁንም ቀርብ ያለው አያስታውቅም ነው ያው ጂጂ ጂጂ ጂጂ አንድ ነገር እንገርሽ ልህልቲ እውነቷን ነው ሪስፔክት ሪስፔክት ፒፕል አሁን እኔ እንደዚህ ራሱ ባረገው አያስታውቅም ውጌ አያስታውቅም ልእልቲ፣ ምን ስትልሽ ሰምቻለሁ። ሪስፔክት ፒፕል፣ ይሄ ፊት ለፊት ያለው ጸጉርሽን አስተካኪ ስትልሽ ሰምቻለሁ። ያ ሪስፔክት ፒፕል፣ ኦኬ ፒፕል፣ ሰውን ተመልካቹን አንቺ ፌመስ ስለሆንሽ ታዋቂ ነኝ ስላልሽ እኔ ጂጂን ስናገራት፣ ባይ ዘ ወይ አንድ ነገር እንድታውቁ የሚፈልገው በብሔሯና በፖለቲካ በብሔሯና በፖለቲካ ለተናገረችው ነገር አልቃወማትም። በዛ ጉዳይ ለምናገራት እኔ የምናገራት አሁን በምትገባበት ነገር ነው የምናገራት አሁን በምታደረገው ነገር ነው እንጂ ይሄ በፖለቲካዋ በኩል በጭራሽ መናገርም አልፈልግም የኔ ቢዝነስ አይደለም የሰው ልጅ በተመቸው መልኩ በፈለገው ነገር ብሄሩንም ሆነ ምንም ድፌንድ ማድረግ ይችላል አይዶን ነው አይዶን ኬር በፖለቲካ በተናገረችት ነገር አንቺንም ሴጋውንም የሚያገባኝ ነገር የለም ገባሽ አረለ ግን አሁን የምናገርሽ እንዲህ በመሀል በመሀል እየገባሽ የምታሽቃብጩ የምታሽቋልጩ ነገር ስላለ ነው ይሄ ዊግሽ ይሄ ዊግሽ እዚህ ጋር ይሄ ሀና ቡ ይባላለሁ ራሴን ጠብቄ፣ ይሄ አሁን ትላንትና ማታ የተለጠፈ ነው። ራሴን ጠብቄ ልምጣ ካልኩኝ ይሄ ዊጉን የራሴ የተፈጥሮ አስመስጌ ነው መውጣው እንጂ እዚህ ጋር ማለት ነው። የአንቺ ኮ እዚህ ጋር ይሄ የዊጉ እንትን እያስታወቀ እንዲህ ብለሽ መተሽ አፍሽን ስትከፍቼ ሰው ቁጭ ብሎ ሙድ ሲይዝብሽ፣ እሷ ልእልቲ ምናለችሽ? ሪስፔክት ፒፕል የፊት ለፊቱን ጸጉርሽን አስተካክዩ። የኔ አያስታውቅም አልሽ። የኔ አያስታውቅም፣ እናት ያየሻል። አዎ አያስታውቅም፣ ስታይል አለኝ፣ ቆንጆ ነኝ፣ በዚህ ገብቶ ስለምት ሲቀጥል ደግሞ ማለት ነው ፊልተር እንኳን አንቺም ልጅሽም ፊልተር እንኳን መጠቀም አጠቃቀሙን ሳትችሉ ሰጋርታችሁ ህዝቡ ሙድ ሲይዝባችሁ፣ እኔ ሀና ነኝ። እኔ ሀና ቡ እባላለሁ። መጥቼ ነግሬሽ ዛሬ እንደውም ከዛ ሚኪ ከሚባለው ጋር ገብተሽ ያየሁት ፊልተር ምናምን አይደብርብሽም? በፊልተራችሁ እንኳን ሙርሲ እያዝባችሁ ማለት ነው ጂጂ። እኔ ጂጂ ነው እየተናገርኩ ያለሁትኝ። በፊልተራችሁ እንኳን ሙርሲ እያዝባችሁ በአንቺና በልጆች በልጅሽ ማለት ነው። እኔ ሀና ቡ መጥቼ ነገርኩሽ። ምን ያን የደረትሽ ታየ። እኔ ነኝ የነገርኩሽኝ። ሰው ምንም ነገር አልተናገረሽም። ሙድ ነው የሚይዘው። ይሄ ህዝብ ማለት ነው እኔም ላይ ሙድ ይይዛል። ሸሌ የሚለውን እስኪ ሚዩት አለሽ እንትናለሽ ምንድን ነሽ? ሞደሬቶች የላችሁም? ሁለት ነበሩ። ሸሌ የሚለውን ታስወጪልኝ ናውጣ እናት ልብዳል ናውጣ ቦ ጁጪ ድሃ የድሃ ልጅ ቅማላ ጁጪ ጁጪ ዛ ጭቀቂታ ማሮጌት ከኔ ጋር አፍሽ እንዳከብች እኩያችሁ ንፈል እኔ ያናው በጣም ይበልጣችኋል። በስነ ስርዓት በምን በት እና ማለት ነው ጂጂ ሰማሽ። አለ ፊልተርሽ ራሱ ሰሙድ ሲይዝብሽ ማለት ነው። ሰው ሳይነግርሽ ቀርቶ እኔ ነኝ የነገርኩሽ ዛሬ እንደውም ፊልተርሽ ይሻላል። ጉማሬ አሮጊት እምናገርሽ፣ አሁንም ይሄ ስለ ፖለቲካ ምናም የሚያገባኝ ነገር የለም ብያለሁ። አንቺን እምናገርሽ እዚህ ቲክቶክ ላይ ከኛ ጋር ገብተሽ ፖለቲካሽን አቁመሻል አይደል? ከኛ ጋር ገብተሽ በምትጫወቺው ጨዋታ መረገጥ ስላለበት ትረገጫለሽ፣ መነገር ስላለበት ይነገርሻል። አንድ ነገር ልንገርሽ። አሁን ቅድም እያየኋችሁ ነበረ? ከዚህ ሚኪ ከሚባለው ሻሺ ከሚባለው ባለጌ ጋር ቁጭ ብለሽ ቱቲ ቱቲና ቲቱ ነው የሚሉት፣ ማን ነው ስም? ይቺ ቲቲና ቱቱ ትናንትና ማታ ሳክራ ምናምን ነገር ከእሱ ጋር ተጣልፈስ ትናገር የነበረችው የፊንገር ሾ የፊንገር ሾ ግሩፖች አታሽቆልጡ፣ እናቴ። እኔ አናቡ እባላለሁ፣ አናቡ እባላለሁ። አሁን እንግዲህ በፋክ ምንም አይነት ፖይንት አታገኙብኝም። የምናገረውን የማደርገውን ተጠንቅቄ ነው። ቲክቶክ ላይ አብን ቲክታክ ላይ ፋይቭ ይርስ አቁ አውቃለሁ። የቲክቶክን እንቅስቃሴ ገባሻል። ስለዚህ እዚህ መታችሁ ምናምን፣ ሀናቡ ድሮፕ የሆነ ፖይንት ድሮፕ ታደርጋለች ምናምን ብላችሁ እንዳታስቡ። የማወራውን የማደርገው ነገር አውቄ ነው። አሁን ለምሳሌ ማለት ነው ትላንትና ቱቱን አለችዋት። ቲቲ ቲቲ ሾ ነው፣ ሪያሊቲ ሾ የምትባለው ማለት ነው። ትላንትና ሰከረ፣ የሰው ሊሰከረ። ከዚህ ከሻሼ ጋር ከሚባለው ጋር ችግር ስላለባት ተጣሉ። እሱም ሰድቧታል፣ እሷም ወሬ በር ብቻ ማለት ነው፣ ተጣሉ። አረለ ስለዚህ ማለት ነው እንትን ላውራበት፣ አቆይ፣ ተረጋጉ፣ ተጣሉ እሷም እየረገጠችው ነው፣ እሱም ረግጧታል። አዶንኬር ጠጥታለች። ድንገት በፖለቲካ ምናምን ነገር የሆነ ፖይንት ድሮፕ አድርጋ ሊሆን ይችላል። የሰው ልጅ ሲጠጣ አንዳንዴ የሚናገረውን ነገር አያውቅም። ከመናደድ አንጻር ከምናምን ከተለያየ ነገር አንጻር ድንገት የሆነ የሆነ ነገር ተናግራ ሊሆን ይችላል። አዶንኬር ግን ማለት ነው ይቺ ጂጂ የምትባል ደንቆሮ አሮጊት ማለት ነው ከሱ ጋር ቁጭ ብላ ስለሱ እሱ እሱን አክብረሽ፣ እሷ አትመጠነኝም ስትይ ሰሞሽ እኔ ነገሩ ብዙ ጊዜ አያታለኝ። አትመጠነኝም፣ ማ ቱቲ ቱታ ቱቶ ወሬቨር ስሟ እሷ ናት የማትመጥንሽ አንቺ። ታዲያ እሷ ካልመጠነችሽ እንዴት እሱ መጠነሽ? ይሄ ሻሼ የሚባል ደንቆሮ ሚኪ የሚባል እንዴት እሱ መጠነሽ? እሱ እኮ ማለት ነው ይሄ ቲክታክ ላይ ከመጣ ጀምሮ አንድና አንድ አላማው ማለት ነው ሴቶችን መሳደብ ነው። ሴቶችን ማጣጣል፣ ሴቶችን መሳደብ፣ እስፔሻሊ እንዳንቺ አይነት ወፋፍራም ሴቶችን እንዳንቺ አይነት ሲንግል ማማዎችን እኮ ነው የሚሳደበው። ሲንግል ማማዎችን ከቲክቶክ ከመጣ ጀምሮ አታግቧቸው፣ አትጠጓቸው፣ በዚህ ገብቶ አያምሩም፣ ውፍረታቸው ያስጠላል እያለ ሲንግል ማማዎችን እንዲሁ ሲያንቋሽሽ የሚውል ሰውዬም ማለት ነው ይሄ ሚኪ የሚባለው እንደዛ እያለ እያንቋሸሻ ሴቱን የሚሳደብ ከሱ ጋር ቁጭ ብለሽ ግን ቲቲ የምትባለው ልጅ አትመጥንሽም፣ እሱ ግን ይመጥንሻል። የአንቺን ልጅ ጭምር እኮ ነው የሚሳደብ የአንቺን ልጅ፣ ሲንግል ማማ፣ ሲንግል ማማ ከባሏ ጋር ስለዚህ እሷን ጭምር እንዲሁም ሌሎች እህቶቻችንን ማለት የሰው ልጅ በብዙ አይነት መልኩ ሲንግል ማማ ሊሆን ይችላል። ጠግቦ የሚሆን ሊኖር ይችላል፣ አልፈልግም ብሎ ወይም ደግሞ በትዳር ባለመስማማ በተለያየ ነገር ሲንግል ማማ የሚሆኑ ሴቶች አሉ። እሱ ግን ማለት ነው ቲክቶክ ከመጣ ጀምሮ አንድና አንድ ነገር ሴትን በጣም ይጠላል። እኔ ከሴት ጋር ችግሩ ምን እንደሆነ አላቅም ሴትን የሚጠላበት ምክንያቱ ምን እንደሆነ አላውቅም። ሴት ነው ሲሳደብ የሚሉ ሲሳደብ የሚያድረው የተለየ ነገር ሌላ ምንም የለውም። ስለዚህ ማለት ነው አሁን አንቺ ጂጂ የምትባይ ደንቆሮ አሮጊት ማለት ነው ኢችቲቲ የምትባለዋ ልጅ አትመጠነኝም። እሷ ካልመጠነች እሽ፣ እንዴት እሱ መጠነሽ? ምን ሲንግል ማማ ስለሆነች ነው የማትመጠንሽ? ምንድነው ችግሯ? ምን ሆነች? ሴት ናት፣ እናት ናት። ምንም ችግር የለባትም። እንደ ማንኛውም ሰው ጠጣች። አንዳንድ አንድ ቃላት ተናግራ ሊሆን ይችላል። ከዛ ያለፈ ግን ምንድን ነው ችግሩ? በምን ምክንያት ነው አንቺ ነው የማትመጥንሽ? እኔ አንድ ነገር ልንገርሽ ጂጂ፣ ይቺ ትቱ የምትባለው አለች፣ ለምን በምን ምክንያት ነው የማትመጥንሽ? ምን ችግር አለባት? በሴትነቷ ምን አደረገች? ስለጠጣች አንቺ ስጠጭ የለን? አንቺ ራሱ እየጠጣች ስንት አፍሽን ስከፍች አልነበር እንዴ? አንቺ እየጠጣች አፍሽን ስከፍቺ የኖርሽ ሴትዮ ማለት ነው። አይ አትመጥነኝም አንቺ የመጣሽ እየጠጣሽ አፈሽን ስከች የነበርሽ ሴትዮ። ከአንቺም ብሶ አሁን አንቺ ጂጂ ከአንቺም ብሶ ሰው አይመጥነኝም ያለሽ። ምን ምን ይጎደላል ነገር ምን ሆነች ምን ያንሳታል? ኦኬ አለሽ አይደለም ወደ ሬቴ ስለ የሚሳደቡት እንጠቅላለን። በብሎክ አሶች የፊንገር ሾው ግሩፖች ናቸው የሚሳደቡት። አሶቻቸው ብሎክ ነው የምፈልገው እኔ መቦለክ አያስፈልገኝም እኔ መልክቴ እንናገራለ። ስለዚህ ምን አለሽ ዛሬ ከዚህ ከሚኪ ጋር ቁጭ ብለ አትመጥነኝም። ግን እንደው አንድ ሁለት ቀን ሄድባታለሁ። ሚኪ መጥኖሽ ቁጭ ብለ ለን አንቺን አረለን ሲሰድብሽ የሚውለው ወፍራም ሴት ሲንግል ማማ እያለ እንዲሁም ደግሞ ማለት ነው አፉን ሞልቶ ማለት ነው አፉን ሞልቶ ተቋቁር ሴቶች እንቃችኋለሁ አክ ትፍ እያለ ምራቁን እየተፋ ሲሰድ ሲሰድበናርለ እንደሚውለው አንቺም እኮ ጥቁር ነሽ አንቺ ቀይ ነሽ እንዴ? አንቺን ሲሰድብ ሲንግል ማማዎችን ሲሰድብ፣ እኔ ሁላችንንም ሲሰድብ የሚውል እኔ ምክንያቱ ምን እንደሆነ ባላውቅም ሴት ልጅ በጣም ነው የሚጠላው ልጁ። እኔ አይሮን ነው ምን እንደሆነ ችግሩ፣ ሴት ልጅ በጣም ነው የሚጠላው። በዛ ላይ ደግሞ ማለት ነው ከአፉ የሚወጣው ቃላት በጣም ባለጌ ነው። ተምሬያለሁ፣ ስነ ስርዓት አለኝ፣ እውቀት አለኝ፣ ጽዱ ነኝ፣ በዚህ ገብቶ ምናምን ይላል። እኔ ከአንድ ከተማረ ሰው እንደዚህ አይነት ክፍት የሆነ ንግግር አይናገርም። እሱ ግን ባለጌ ነው እና ዛሬ አንቺ ለሱ ተደርብሽ ማለት ነው ይቺ ቱቱ ቲቲ የምትባለው አትመጠነኝም። ግን አንድ ሁለት ቀን ሄድብሻለሁ እበት ከአንቺ በምንም አታንስም። እሷ እንደውም ስነ ስርዓት አላት፣ ምንም አይነት ችግር የለባትም። ባለጌ አይደለችም። አንቺ ባለጌ ነሽ። ከዚህ ከባለጌ ጋር ቁጭ ብለሽ እሱ እንዲወድሽ ነው ወይስ ምን ለመሆን ፈልግሽ ነው? አልገባኝም። ወይስ ልጅሽን ኢትዮጵያ ስላገኛት ምናምን ማሽቋለጥሽ ነው? ማሽቃበጥሽ ነው? ችግርሽ ምንድን ነው? በምንድን ነው የምታንስሽ እሷ? አሁን አንቺ አፍሽን ሞልቲ ሰው አይመጥነኝም ትያለሽ። ጂጂ፣ እኔ በጣም እኮ ነው የምትገርሚኝ። ሰው አይመጥነኝም አንቺም ትመጥኛለሽ ተብሎሽ እያናገርንሽ ነው። አንቺም ትመጥኛለሽ ተብሎ ሰዎች እየገቡ እየሳቁ እየተጫወቱ ነው የምታወሪ ያጣሽ ያረጀሽ የሶሻል ሚዲያ ደንቆሮ አሮጊት ከአንቺም ብሶ ሰው ለማጣጣል እከላይ መጠነኝም ብለሽ አፍሽን ሞልተሽ አንድ ኢትዮጵያ እህታችን ሲንግል ማማና ሰዋት ተጣልቷል ተጣልቷል። በተጣሉ መንኩ እነሱ ይጨርሱት እንጂ አንቺም ናገባሽ። ከጀርመን መተሽ እዚህ እነሱ ናቸው ያሉት እነሱ ይጨርሱ። የተናገረችው ነገር ካለ መብቷ ነው እሱም እሱም እየተሳደበ ነው እሷም ደግሞ ያየሁት ነገር አለ እንዲህ ነው መብቷ ነው ያየችውን ነገር ይሆናል የምትናገረው እኛ የምናውቀው ጉዳይ የለም ግን አንቺ ምን አገባሽ በማለችው ይምን ቤት ነሽ መጀመሪያ ማለት ነው ስትገቢ ቲክቶክ ላይ ስትገቢ ይሄ የፀጉርሽን ይሄ እንትኑን አስተካክለሽ የምትጠቀሚውን ፊልተር አስተካክለሽ የሆነ በቃ ሰው ይቺ ሴትዮ አረጀች እያረጀች ስትመጣ እዚህ ሶሻል ሚዲያ ላይ ምን እየመሰለሽ መጣች፣ የምትባይ አሮጊት ማለት ነው። ዘጊ አሮጊት ሰው በተለያየ ነገር እየሰደበሽ አንቺ ካንቺም ብሶ መጣሽ። እከሌ አይመጥነኝም እኔ አትመጥነኝም፣ ሰካራ ምናምን ናት። እበት አንቺ ሰክረሽ እዚህ አፈቀርኩ ብለሽ ስንት ነገር ታምር ስትሰሪኛ ያለ እማናቅ መሰለሽ እንዴ! አስፈላጊ ከሆነ እንረጋገጥ ካልሽ ልክልክሽን ነግርሻለሁ። በክት ስለዚህ ማለት ነው ሚኪና ቲ የሚባሉት በራሳቸው ጸብን የተጣሉት እነሱ ይጨርሱበት። አንቺ ግን የሚያገባሽ ነገር የለም ገብተሽ በመሀል እሷን አትመጠነኝም ብለሽ የአንቺን ልጅ ኢትዮጵያ ስላገኛት ወይም የሆነ ብላ ወሬ በር ብቻ ለእሱ ተደርበሽ አታሽቋልጪ አታሽቃብጪ፣ ቀፋፊ አሮጊት ቅሌታ። ተከብረሽ ተቀመጪ ስንልሽ አትከበሪ። ማር ላይ ካልተከበርሽ ደግሞ ማለት ትሰደቢ አለሽ ሰው አይነጥነኝም ብለሽ አፍሽ ሙልትሽ አታውል። አንቺ ሰው አይመጠነኝም ብለሽ መናገር የለብሽም። ሰክረሽ አፈቀርኩ ብለሽ መከራሽን ስታይ ነገር እዚህ ቁጭ ብለን ሙድ ስንይዝብሽ ነበር። ስለዚህ ልጅቷ ሲንግል ማማ ስለሆነች ወይም ስለጠጠች ምንም የሚያንሳት ነገር የለም። እሱ በሴትነቷ ውፍራታችሁ ቀፋፊዎች ናችሁ፣ ጠዋቁር ሴቶች አታምሩም፣ አክትፍ ብዬ ተፋባችኋለሁ እያለ ቲክቶክ ከመጣ ጀምሮ ሰውን ማጣጣር፣ ሰውን መሳደብ፣ ሰውን ማናናቅ ነው እንጂ ስራ አንድ ነገር የወንድ ስራ ሲሰራ ይቻላል ስለዚህ እሱ ከመጠነሽ እሱ መጥኖሽ፣ ከእሱ ጋር ቁጭ ብለሽ ማውራት ከቻልሽ። ይቺ ልጅ ደግሞ ቱቱ የምትባለው አምኖረ ስሟም ራሱ ቱቱ አልኩኝ እኮ። የዘሽ የፊንገርሽውን ቲቲ ነው እምትሏት። ቲቲ የምትባለውም ምንም የሚያንሳል ነገር የለም። እንደውም አንቺ እሷን አትመጥኛትም። እሷ ትሻላለች ከአንቺ። ሲቀጥል ደግሞ ትናንትና ማታ ስለአንቺ ምንም ያወራችው ነገር የለም እሷ እንደውም አክብራሽ ነው ስለ አንቺ ምናምን ነገር የሆነ የሆነ ነገር ስትል ነበር። ግን አንቺ በቃ ይሄንን ቀፋፊ ባለጌ ስነስርዓት የሌለ ቁጭ ብሎ ሀያ አራት ሰዓት ሴቶችን ሲያጣጠል የሚሆን ለእሱ ተደርበሽ ወይ እኔ እኔ እኮ ምንም ያልገባኝ ነገር ልታወቅ ነው ልፈመስ ነው። እኔ አሁን ያልገባኝ ነገር የጂጂ ነገር ልፈመስ ነው። ሰዎች ሲጣሉ በመሀል የምታወሪ ልፈመስ ነው። መፈመስ ፈልገሽ ነው የምትታወቂ በሌላ ነገር ነው። አሁን በእኛ ግሩፕ እኛ በምናረጉ እዚህ ቲክቶክ ላይ በምናረገው ነገር ልፈመስ ነው እንደዛ ኩን፣ እናስፈምስሻለን። በቃ ከእኛ ጋር ጨዋታውን ተቀላቀይና ጥሩ ጥሩ የሆነ ነገር ተናገሪና እናስፈምስሽ፣ መፈመስ ፈልገሽ ከሆነ ግን አለበለዛ ግን ማለት ነው ዝም ብለሽ ለማያገባሽ ነገር እየገባሽ እንትናንም ማናት ጉጪንም ስትናገሪ ሰምችሻለሁ። አትናገሪ። ሴቶችም አትናገሪ። ቅሌታም አትናገሪ። አትምከሪን ሴት አትናገሪ። እንደገና ሰው አይመጥነኝም ብለሽ አፍሽን ሞልተሽ አታውሪ። አንቺን የማይመጥን ሰው የለም። እዚህ ቲክቶክ ላይ እካካ ምንም የሚያንሳት ነገር የለም። ሲንግል ማማ ናት። የራሷን የሆነ ኑሮ ትኖራለች። ትንሽም ሆነ አነሰም፣ ጠበበም፣ በዛም፣ አልበዛም የራሷ የሆነ ቤት አላት። እራሷን ችላ የምትንቀሳቀስ ናት። አንቺም ሲንግል ማማ ነሽ። ልጅሽም ሲንግል ማማ ናት አደለ ሁላችሁም ሲንግል ማማ ሆናችሁ እሱ ሲንግል ማማዎችን እንዳታገቧቸው ደይት እንዳታረጓቸው፣ ወፋፍራም ሴቶች አያምሩም፣ ያስጠላሉ፣ ይቀፋሉ እየተባለ ማለት ነው እያለን ማለት ነው ሀያ አራት ሰዓት ቁጭ ብሎ ሲሰድበን ማንም ሰው መልስ ወጥተሽ ለምን እንዲት እላለ ብለሽ መልስ ያልሰጠሽው ከአንድ በትክ የሚወጣውን ነገር አስተካክል ብለሽ መልስ ያልሰጠሽው ዛሬ ቁጭ ብለሽ እሷ እና እሱ ስለተጣሉ እሷ አትመጠነኝም። ግን አንድ ሁለት ቀን ነ እኔ እቃታለሁ። አንቺ አሁን ሰው ትንቂያለሽ። በእናትሽ እኔ እኮ ግርም እኮ ነው የምትሉኝ። ራሳችሁ የሚናቅ ነገር አስተላልፋችሁ ስራችሁ ጠቅላላ የሚያስጠላው ነው። ተነስታችሁ መጣችሁ ከሌኒ ንቃለ ቀሌኒ አትንኪም አትችም አትችም። ልጅቷን እንዳትናገር አርፈሽ ተቀመጪ። ይቺ ልጅ ከተናገርሽ እመጣለሁ። ለቲቲ ለምትባሏ ተደርቤ አንቺ ልክ ልክሽን ነው ማስገባሽ። የሚገራርም የሚገራርም ረግጣ ነው የምረግጥሽ፣ ደንቆሮ አሮጌት። መጀመሪያ ሰው የናቀሽን ሰው ሰው እንዲያከብርሽ አድርጊ፣ ራሽን አስከብሪ። መጀመሪያ ልክ ጂጂ ኪያ ነኝና ታወቃለሁኝ፣ የፈለግኩትን ነገር ይዜ ረዛ፣ እከካም አሮጌት ደንቆሮ ወፍራም ከሆነ ወፍራም ነሽ፣ ወፍራም ሴት አልወድም እያለ እየሰደበሽ አለ። ወፍራም ነሽ፣ ጂጂያም ወፍራም ናት። ተቆረጥሽም፣ ተፈለጥሽም፣ ተሰነጠቅሽም ስቲል ዩፋት እንዲነገርሽ ከፈለግሽ እኔ ከወፋፍራም ሴቶች ጋር እህቶቼ ናቸው፣ ምንም አይነት ችግር የለብኝም። ግን አንቺ የቀጠንሽ መስሎሽ ከታየሽ ወይም ሼፕሽ የተስተካከለ መስሎ ከታየሽ አይደለሽም። አንቺ የደንቆሮ ኖትሽ፣ ደንቆሮ ቂጥ አለኝ ብለሽ ስታወሪ ቁጭ ብለን ሙድ ነው የምንይዘው። ቂጥሽ ወገብሽ ላይ በዛ ላይ ቂጥ አይደለም ያ ያ ቂጥ አይደለም ቂጣለኝ ብለሽ ቁጭ ብለሽ ስለ ራስሽ አካብሪ ስታወሪ ይሁንላት ብለን ስንሰማሽ ማለት ነው። ከዛም ብሶዳ ማሁም ትያለሽ አትመጥነኝም ትያታለሽ። ምንም አንቺን የማትመጥንበት ምክንያት የለም። እከካም አሮጊት ጊት አንቺ ነሽ። እንደውም ልጅሷን የማትመጥኛት መጀመሪያ ማለት ነው። ስለ ራስሽ ስትናገር አስተካክለሽ ተናገር። ይሄ ዊግሽን ስትገቢ፣ ይሄንን ናቹራል አድርገሽ አመሳስለሽ ቆንጆ አድረሽ ግቢ። እከካም ትመጣለሽ። ብቻ ሰው ትዝ ይለኛል። ሴጋውና እሷ ልዕልቴን አንዴ ማለት ነው እኔ እንደውም በኮመንት ልዕልቲ ጎ እንዳትሸነፊ ቀጥይ እያልኩ ስጽፍላ ነበር። አንዴ ለሁለት ገብተው የሆነ ቤት ማለት ነው በቃ እኛ ብቻ ይመስለን፣ እኛ እንዲህ ነን፣ እኛ እንዲህ ነን እና ሌላ ሰው አይታወቅም ብሎ እንትን ሲሏት ነበረ። ብቻ እኛ ብቻ እንታወቁ። በምን አባታችሁ ነው የምትታወቁት? አንቺም ሴጋውም ያረጃችሁ የጃጃችሁ ቅሌታሞች የምታወሩት ያጣችሁ ምናችሁም የማይጥም የበሰበሳችሁ ኦጂዎች ናችሁ። አለቀ ደቀቀ። አንቺ ደግሞ ወፍራምሽ ስቲል ተቆራርጠሽ ስቲል ሼፔ አማረ ብለሽ አያምርም፣ ቅርጽሽ አያምርም። አታምል ይው ከአንገትሽ በላይ ፊትሽ ድስትስ ምናምን አለው እንጂ የሰውነት ቅርጽሽ በጣም ነው የሚያስጠላው። በጣም የሚያስጠላ የሰውነት ቅርጽ አለሽ። ሲቀጥል ደግሞ ቂጥ የለሽም ጂጂ። ቂጥ አለኝ እያልሽ እየወጣሽ ለህዝቡ ስታወሪ እኔ ስቅቅ ሽምቅቅ ስጥጥ ነው የምለው። በጣም ያሳፍረኛል። ያ ቂጥ ነው እንዴ? አንደኛ ነገር ወገብሽ ላይ፣ ሁለተኛ ነገር ቂጥ አረለምኛ ሲቀጥል እግርሽ ማለት ነው፣ የጎረምሳ እግር። ወንድ ልጅ ራሱ እንደዚህ አይነት እግር የለም። እግርሽ ራሱ እንዴት እንደሚያስጠላ የእግርሽ ይሄ እግርሽ እንዴት እንደሚዘገንን እንዴት እንደሚያስጠላ። ምን ስላደረገች ናት አትመጥነኝም የምትይው? ምነው ለሌሎቹ እየተደረብሽ ለስንቶቹ እዚህ ቲክቶክ ላይ ለተሳዳቢዎች ለምኑ ለሁሉም እየተደረብሽ ትናገር የለ እንዴ? ይቺ ልጅ ሰው ተሳድባ አታውቅም እንደማንኛውም እናት ልብዳላ። አትላክልኝ አቦ ሂዱታ። ይህች ልጅ ትናንት እናሰከርች እያየዋን ነበረ። ጠጣች ከዛ በኋላ እሱ ሰደባት የሰደባት ነገር ስላለ በዛ ተናዳለች። ድንገት የሆነ የሆነ ፖይንት ጥላ ሊሆን ይችላል አይደሆን ኬረን የሚያገባኝ ነገር የለም፣ ግን የሆነ ነገር ያለችው ነገር ሊሆን ይችላል ሊኖር ይችላል። አሁን ያንን አገናኝታ ምናምን ነገር ልጅቷን ለማሳቀቅ እካካ እንኳን እሱ አንቺም አለሽ እዚህ በክታ ሮጊት እበት መጀመሪያ ይሄ እግርሽ ላይ የተዘፈዘፈ ፋትሽን አጥፊ ፊልተርሽን አስተካክልሽ ግቢ ከነ ልጅሽ ስትገ